ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ ያስገባች መሆኑን አስታወቀችም። ቪቫ ሩሲያ! ቪቫ ቭላድሚር ፑቲን! ሩሲያ የግብረ ሰዶምን እንቅስቃሴ በአክራሪነትና ሽብርተኝነት ድርጊት ዝርዝር ውስጥ ማካተቷ ተሰማም። የተመሳሳይ ፆታ እንቅስቃሴ አራማጆች በአክራሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱም የሩሲያ ጠቅላይ ፍርድ ቤት መወሰኑን የሩሲያ ሚዲያዎች ዘገባ ያመላክታል። ውሳኔው የግብረ ሰዶማውያንና ትራንስጀንደር ተወካዮችን ለእስርና ለሽብርተኝነት ቅጣት የሚዳርግ ነው ተብሏል። የሩሲያ ውሳኔ ዓለም አቀፍ የግብረ ሰዶም ማህበራት እንቅስቃሴና መዋቅራዊ አደረጃጀቱን ጭምር ይመለከታል ተብሏል። በሩሲያ ምድር የግብረ ሰዶም እንቅስቃሴ ማድረግ ከዚህ በኋላ በአሸባሪነት አስከስሶ ዘብጥያ የሚያስወርድ ከባድ ወንጀል ይሆናል። በሀገሪቱ የግብረ ሰዶማዊ እንቅስቃሴን የሚደግፉና የሚያስፋፉ አካላት ከጊዜ ወደ ጊዜ እየጨመረ መምጣቱ ይነገራል። የእንቅስቃሴው አራማጆች መሰረተ ሩሲያን ባላንጣ ካደረገቻቸው ከነ አሜሪካና አውሮፓ ምድር የሚነሳ መሆኑ ደግሞ የቪላድሚር ፑቲን አስተዳደርን አስቆጥቷል። እንደ አሜሪካ ያሉ ሀገራት የግብረ ሶዶማውያን እንቅስቃሴን እንደ መብት ቆጥረው እያስፋፉት ነው። ግብረ ሶዶማውያንነት ከምዕራቡ አልፎ እስከ አፍሪካ የዘለቀ ሲሆን አንዳንድ ሀገራት እንቅስቃሴውን በህግ እያገዱ ይገኛሉ። እጅግ በጣም ደስ የሚያስብል ቆረጥ ያለ አመራርነት የሰጠበት ተግባር መሆኑን እኛ ኢትዮጵያውያንም እንደግፋለን። ቪቫ ቪላዲመር ፑቲን፣ ቪቫ ሩሲያ ብለናል። መልካም ቆይታ፣ መልካም ጊዜ